እንዴ ዝም በልቲኛል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ብዝት ስትይበል እያልን ውዱ የሆያም ና የአንድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እስቲ ሰብሰብ ሰብሰብ እያላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የአንድ ነው የሆያም ቤተሰብ ይሁን እንላለን። ዛሬ በምርጥ ሌተስት በሆነ ፕራንክ መተናል። ያም ፕራንክ ምንድነው? ውዱ ባሌ እንግዲህ የመኪና ቴፓችን ተበላሽቶ ሊያሰራ ወስዶት ነበረ። ከዛ በኋላ ያንን ቴፕ ሊያመጣ ሄዷል። ኦልሞስት አርባ ደቂቃ ሆኖታል። መኪና ውስጥ ቁጭ አድርጎኝ ይገርማችሁ አርባ ደቂቃ ሆኖታል። እና በጣም በጣም ሊያስጠበቀኝ፣ ደውሎም ቆይ ምናምን ጠብቂኝ ምናምን አላለም። መጣሁ ብሎ ሄዶ አልደወለም። ይቅርታ ራሱ አላለኝም፣ አልደወለልኝም። ወይ ጠብቂኝ፣ ገና ነው፣ አልተሰራም፣ አልጨረስኩም አላለም። እና በጣም አጣብቂኝ ውስጥ ነኝ እና ወደ ቤተሰቦቼ በዛው ለምን ፕራንክ አላረገውም ብዬ አስቤያለሁ። ሲመጣ በቃ ዝም ብላለሁ። ሸራፕ እንዳታዋራኝ፣ በቃ ምንም አይነት ነገር አልፈልግም ብዬ ጓ ነው የምልበት። በመሀል ምን እንደሚፈጠር እንግዲህ አብረን የምናየው ይሆናል። በቃ ቴፑንም እንዳስገጥም በቃ ምንም አይነት ነገር አልፈልግም በዚህ ሰዓት ምናምን ብዬ ቀውጢ ነው ማደርግበት። ውድ ቤተሰቦቻችን በፕራንካችን እንደምትዝናኑ ተስፋ አለን። እንግዲህ ካሜራና ዘጋጅቼ ጠብቀዋለሁ። ያው ምን እንደሚል አብረን የምናየው ይሆናል። ውድ ቤተሰቦቻችን በቪዲዮችን እንደምትዝናኑ ተስፋ እናደርጋለን። አዳዲስ ነገሮችን ለእናንተ ይዘን ለመምጣት ሁልጊዜም እንተጋለን። ውድ ቤተሰቦቻችን ወደ ፕራንካችን ሄዳለ አርባ ደቂቃ አስጠብቆኝ ይኸው ከች በኮሮ ኮንች ብሏል። እንግዲህ በጣም የተናደርኩት። በጣም ቀውጢ ቀውጢ ነው የምናረግ የማረግበት። አርባ ደቂቃ ቆይቶ ይኸውላችሁ ባዶ እጁ አይገርማችሁም? ባዶ እጁን ነው የመጣው። ስለዚህ አሁን እኔን ነው የገብተሽ ውስጥ ምስራ ምናምን ምናምን ሲለኝ እንደው ለመጨቃጨቅ ምክንያት ሆነልኝ ማለት ነው። ውድ ቤተሰቦቼ ተከታተሉን፣ እንወዳቸዋለን። ምንድን ነው ይሻላል አላውቅም። አሉንም እኮ ማርያም ምን ነው ቴፑን እኮ ይዞት አልምጣ ሲጀመር ይሄ ሁሉ ደቂቃ ቆይታ ባዶ እጅን ትመጣለህ እንዴ? ምን ላድርግ። በቃ ዝም በል ምንም ነገር ማውራት አልፈልግም ማለት በቃ ወሬ አልፈልግም ነገር እሺ። ቴፑን ይዞት አልምጣ እዛው ሱቅ ነው አለኝ። በቃ ምንም ወሬ አልፈልግም ዝም በል። በጣም ነው የተናደኩት። ዝም በል በቃ። ምን እያደረክ ነው የነበርከው? ምን አደርጋለሁ? እየጠበኩት ነዋ። ደወለ ሱቅ ሊያስልክልኝ አብረን እንሂድ አልኩት። የገባኸው በዚህ የወጣኸው በዛ ምን እየሰራ ነው? በዛ ላይ 40 ደቂቃ ደውለህ እንኳን እንደዚህ እንደዚህ አጋጥሞኝ ነው ቆያለው ወይም ምናምን የሆነ ነገር አይባልም? ዝም ብሎ ስነጋገር ነው አንዳንድ አንድ ነገር። በቃ አሁን ዝም በል፣ በቃ ምን ነገር ማውራት አልፈልግም። እንደዚህ በትኛልሽ በቃ ዝም በል ምን ማለት ነው ታልፈልግም ምን ማለት ነው ወይ ጉድ ምን ማለት ማለት ነው ማለት ምንድን ነው እንዴ ዝም በል ትኛለሽ አንድ ሰዓት እኮ ሊሆን ነው ልውስት እኔ መንገድ ላይ ቁጭ ብዬ ወይ በመሃል መጣ አልጨረሰውም ወይ የሆነ ችግር ተፈጥሯል ማለት ነው እንጂ ዝም ብለህ ሌላ ታሪክ ትፈጥራለህ አይደለም አንድ ሰዓትና አርባና ምናምን ደቂቃ ቀርቶ ለምን ሶስት አመታት አጥብቅ፣ የሚችግራለሁ ሰው ሰው ለሌላም ሰው ሪስፔክት እኮ ሊኖር ይገባል።

ስራሽ ከዛ በኋላ ክፍት ጫማ ነው ያደረገው። ሲፐር ችግር የለውም። ከዛ በኋላ

ምን ተናዳጆን? እንኳን እኔ መናደድ ያለብኝ። እንዴት ትናገሪኛለሽ? ምን እንደመጣሁ ታውቂያለሽ እንዴ? በቃ የፈለገ ነገር ይፈጠር ነው። ምንም ነገር አልፈልግም። አሁን በቃ በጣም ተበሳጭቻለሁ፣ አናደረኛ። ስለዚህ እራስህን እዳና እንሂድ። ከዛ ለዛውም በሲሊፐር ነው ያለው። ከዛ በኋላ እንታያያለን። ትራፊክ ነው የማስይዝ። እንደውም የት ነው የምትሄጂው? ነይ! ኧረ ተይ! ነይ ነይ

እኔ አይደለሁ እንዴ? ሶስት ቀን ስቆይ እኔ አይደለሁ እንዴ? እኔ ብትጠብቂኝ ምን ችግር አለው? እኔ አይደለሁ እንዴ? በቃ ዝም በል። እሺ፣ ወሬ አለ ወሬ አስፈልገኝም። ዝም በል። አንድ ሰዓት ቆይቶ መጥቶ ይኸውልህ ወከባ

በሚታ አርግ ነው በነታና ጫማ ፈልግና ያደርሰናል። እከፍላለሁ። አመሰግናለሁ። ለማንኛውም ምርጥ ፕራንክ ተደርጋል። ምን ማለት ነው ፕራንክ ተደርጋል ነው ምን ማለት? መንገድ ላይ ራሱ ምናምን ይባላል እንጂ ኦ ማይ ጋድ! በጣም ነው የማዝነው፣ ግን የሆነ ታዝናለሁ። እንደዚህ አይደረግም ጭራሽ። እኔ ፕራንክ አደርጋለሁ ብዬ ፕራንክ ተደረግኩ። ግን እኔ አንቺን ስጠብቅ ከዚህ በፊት ሁለት ሰዓት አንድ ሰዓት ፀጉር ቤት ገብተሽ ምናምን ከሶስት ሰዓት በላይ እንዴ! አንቺ የሰላሳ ቤት ደቂቃ አንዲት መታገስ ለህም ሰዓቱን አላየህም አጭር ጊዜ መስሏል። ከሱ ጋር ስታወራ ግን አንድ ሰዓት መንገድ ላይ። በነገራችን ላይ እኔ መንገድ ላይ መቆም ብዙም ታውቃለህ እንደማይመቸኝ ግን ለማንኛውም ያሳዝናል። እራስሽ አሳቀቅሽኝ፣ እን አን አሳቀቀኝ እንጂ እኔ ፕራንክ አደርጋለሁ ብዬሽ። ወይ ካሜራውን አይቶት ነው ወይስ ምንድን ነው ምናምን ብሎ ብዬ ደንግጫለሁ፣ ድብልቅ ሲያደርግብኝ። ውድ ቤተሰቦቻችን፣ ለማንኛውም አሁን መኪና እንሄዳም ማለት ነው። ነጠላ ጫማ፣ ነጠላ ጫማ አድርጎን የመጣው